ኢትዮጵያ ዓለም አቀፉ ማህበረሰብ በኤርትራ ላይ ጫና እንዲያደርግ ጠየቀች። የኤርትራና የኢትዮጵያ ኃይሎች አምስት ቢሊዮን ዶላር የሚገመት ጉዳት በትግራይ መሰረተ ልማት ላይ አድርሰዋል ተባለ። አሜሪካ ለስደተኞች የተሰጡ አስራ ሰባት ሺህ የንግድ ተሽከርካሪ መንጃ ፍቃዶችን አገደች። ጤና ይስጥልኝ አድማጮች፣ ኢትዮ ሪፖርቶች ነን። በመግቢያችን ላይ ያስተዋወቅናችሁን ርዕሰ ጉዳዮች ጨምሮ አዳዲስ መረጃዎችን ይዘናል። ላይክ ሼር፣ ሰብስክራይብ በማድረግ ቤተሰብ ነው። ኢትዮጵያ ዓለም አቀፉ ማህበረሰብ ኤርትራ ላይ ጫናዎችን እንዲያደርግ ጥሪ ያቀረበች። ጥሪ የቀረበው ሆርን ሪቪው የተባለው ቲንክ ታንክ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ባካሄደው የፖሊሲ ፎረም ላይ ነው። ከጥቂት ዓመታት በፊት ተሻሽሎ የነበረው የኢትዮጵያና የኤርትራ ግንኙነት በአስመራው መንግስት ጸባጫሪ ድርጊቶች እና ትንኮሳዎች ምክንያት እየሻከረ መምጣቱን ስብሰባውን የከፈቱት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ገልጸዋል። በተለይም ኢትዮጵያ የወደብና የባህር በር ጥያቄዎችን ማንሳቷን ተከትሎም ከኤርትራ መንግስት ጋር ያለው ግንኙነት የበለጠ መሻከሩን በማንሳት የኤርትራ መንግስት የኢትዮጵያን ሰላም ለማደፍረስ እና እድገቷን ለማደናቀፍ ታጣቂዎችን ከመደገፍና ከማስታጠቅ ጀምሮ አይነተ ብዙ ትንኮሳዎች እያደረገና የውጭ አካላት ወኪል ሆኖ እያገለገለ ይገኛል ብለዋል። በሉዓላዊነታችንና በብሔራዊ ጥቅማችን እየተቃጣ ለሚገኘው ጣልቃ ገብነት የአጸፋ ምላሽ ለመስጠት የሚያስችል በቂ ምክንያት ቢኖረንም ሁኔታውን በትዕግስት መከታተል መርጠናል ሲሉም ተናግረዋል። በሀገራቱ መካከል የተፈጠረው የተካረረ ቅራኔ ምጣኔ ሀብትን ጨምሮ በሌሎች ዘርፎች ሊደረጉ በሚችሉ የሁለትዮሽ እና ቀጠናዊ ትብብሮች ሊፈታ እንደሚችልም ገልጸው ሁለቱም ሀገራት ይህን ለማሳካት የሚያስችል ደማዊና ታሪካዊ ጥብቅ ግንኙነት እንዳላቸው አብራርተዋል። የኤርትራና የኢትዮጵያ ኃይሎች 5 ቢሊዮን ዶላር የሚገመት ጉዳት በትግራይ መሰረተ ልማት ላይ አድርሰዋል ሲል ጄኖሳይድ ዎች በሪፖርቱ አስታወቀ። የትግራይ የዘር ማጥፋት አጣሪ ኮሚሽን አዲስ ባወጣው ሪፖርትም በትግራይ ክልል የህዝብ መሰረተ ልማት ላይ ከፍተኛ ውድመት መከሰቱን አስታውቆ በነበረው ከበባ ምክንያትም በኤሌክትሪክ ኃይል፣ በውሃ፣ በቴሌኮሚኒኬሽን፣ መንገዶች እና ሌሎች ዘርፎች አገልግሎቶችን ሙሉ በሙሉ ለማለት በሚቻል ሁኔታ በወቅቱ መቆማቸውንና አምስት ቢሊዮን ዶላር ጉዳት መድረሱን አመላክቷል። በሪፖርቱ መሰረት በትግራይ የህዝብ መሰረተ ልማቶች ላይ የደረሰው ጉዳት በግጭቱ አጋጣሚ የተከሰተ ብቻ ሳይሆን ሆን ተብሎ ኢላማ መደረጋቸውም ተገልጿል። የጉዳቱ ሂደትም የክልሉ ኢኮኖሚያዊና ማህበራዊ መሰረቶችን ለማፍረስ ሆን ተብሎ ከተደረገ ጥረት ጋር የሚመሳሰል እንደሆነ አክሏል። ኮሚሽኑ በኢነርጂ ዘርፍ የተከዘ ኤሌክትሪክ ኃይል ማመንጫ እና የማስተላለፊያ መስመርን ጨምሮ በቁልፍ ተቋማት ላይ ጉዳት መድረሱንም አስታውቋል። የኃይል ማመንጫው ንዑስ ጣቢያ በአካባቢው ምንም አይነት ወታደራዊ ኢላማ በሌለበትና ሰላም በሰፈነበት ሁኔታ የጦር አውሮፕላኖችና ድሮኖች ጥቃት ሰለባ መሆኑን ሪፖርቱ ይገልጻል። የኃይል ምንጮች በመቋረጣቸው ምክንያትም ሆስፒታሎች፣ የውሃ ማጣሪያ ተቋማትና ሌሎች አገልግሎቶች ከስራ ውጪ በመሆናቸው ሰፊ ተጽዕኖ አስከትሏልም ብሏል። በተመሳሳይ የውሃና የንጽህና አጠባበቅ ሥርዓቶች ላይ ከፍተኛ ማሽቆልቆል ደርሶባቸዋል ያለው የኮሚሽኑ ሪፖርት የአገልግሎት አቅርቦት ሽፋን በከፍተኛ ሁኔታ መቀነሱንም ገልጿል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ለታክስ ለቀረጥና ለአካባቢ ልማት በሚል ሽፋን በየሰፈሩና በመንገድ ዳር የተቋቋሙ ሕገወጥ ኬላዎች ሙሉ በሙሉ እንዲነሱ ውሳኔ አስተላልፏል። በክልሉ ተግባራቸውን የሚቀጥሉ ኬላዎች የኮንትሮባንድ ንግድን ለመከላከልና ለጸጥታ ስራ አጋዥነት በክልሉ መንግስት ወይም በፌዴራል አካል የተፈቀዱ ብቻ እንደሆኑም ተገልጿል። ክልሉ ይህን ውሳኔ ያሳለፈው በየአካባቢው የተቋቋሙ ኬላዎች በክልሉ ኢኮኖሚያዊ እንቅስቃሴ ላይ ከፍተኛ ጫና በማሳደራቸው እንደሆነ አስታውቋል። የክልሉ መንግስት አርብ ህዳር አምስት ሁለት ሺ አስራ ስምንት ባወጣው መግለጫም ህገወጥ ኬላዎች ምርት በነጻነትና በተቀላጠፈ ሁኔታ ለገበያ እንዳይቀርብ በማድረግ ዜጎች በስራቸው ልክ እንዳይጠቀሙም እንቅፋት ሆነዋል ብሏል። በየአካባቢው ኬላዎችን ማቋቋም ኢኮኖሚን የሚያዳክም አሰራር መሆኑን የገለጸው ክልሉ ይህን ሙሉ ለሙሉ ለማስቆም የተላለፈውን ውሳኔ ተቀብሎ ወደ ተግባር የማይለውጥ ማንኛውም የመንግስት መዋቅር የስራ ኃላፊ ወይም አካል ተጠያቂነቱን ይወስዳል ሲልም በመግለጫው አስጠንቅቋል። ውሳኔውን ለማስፈጸም ክልሉ አስፈላጊና የማያዳግም ያለውን ህጋዊ እርምጃ እንደሚወስድም አክሏል። የጉምሩክ ኮሚሽን ከሌሎች የመንግስት ተቋማት ጋር በመሆን ባለፈው ዓመት ባደረገው ጥናት በኢትዮጵያ የጸጥታ ችግር ያለባቸው አካባቢዎችን ሳይጨምር 297 የሚሆኑ ህገወጥ ኬላዎች እንዳሉ ይፋ አድርጎ ነበር። ኮሚሽኑ ባለፈው ዓመት ሚያዚያ ወር ለፓርላማ ሪፖርት ባቀረበበት ወቅትም እነዚህ ህገወጥ ኬላዎች በህብረተሰቡ እንቅስቃሴ፣ በገቢ እቃዎችና በውጪ ምርቶች ላይ ተጽዕኖ መፍጠራቸውን መግለጹ አይዘነጋም። ከውጭ የናይጄሪያ መንግስት የመጀመሪያ ደረጃ ተማሪዎች በአፍ መፍቻ ቋንቋቸው እንዲማሩ የሚያዘውን አወዛጋቢ ፖሊሲ መሰረዙን አስታወቀ። የትምህርት ሚኒስትሩ ቱንጂ አላኡሳ ከሶስት ዓመት በፊት ተግባር ላይ የዋለው ይህ ፕሮግራም የታለመለትን ግብ ስላልመታ ከአሁን ጀምሮ ጥቅም ላይ እንዳይውል ተወስኗል ብለዋል። በዚያ ምትክም ከቅድመ መደበኛ ጀምሮ እስከ ከፍተኛ ትምህርት ተቋም ድረስ እንግሊዘኛ የትምህርት መስጫ ቋንቋ ሆኖ ያገለግላል ብለዋል። አሁን የተሰረዘው በአፍ መፍቻ እንዲማሩ የሚያዘው ፖሊሲ ስራ ላይ የዋለው በቀድሞ የትምህርት ሚኒስትር አዳሙ አዳሙ ሲሆን ህጻናት በአፍ መፍቻ ቋንቋቸው ይበልጥ ይማራሉ ሲሉም ይከራከራሉ። አዳሙ ህጻናት በአፍ መፍቻ ቋንቋቸው ሲማሩ ጽንሰ ሐሳቦችን በቀላሉ ለመረዳት ያስችላቸዋል ይላሉ። ይህ የቀድሞ ሚኒስትር ሐሳብ የተባበሩት መንግስታት ድርጅት በቅድመ መደበኛ ትምህርት ላይ ባካሄዳቸው በርካታ ጥናቶች ላይም ተቀባይነት ያገኘ ነው። የናይጄሪያ ትምህርት ስርዓት በትምህርት ጥራት ማነስ፣ በቂ የሆነ የማስተማሪያ መሳሪያ ባለመኖር፣ በዝቅተኛ የመምህራን ደሞዝ እና በርካታ የትምህርት ማቆም አድማዎች በመካሄዳቸው ተግዳሮቶች ገጥሞታል። በአገሪቱ ውስጥ 85% የሚሆኑ ህፃናት ወደ መጀመሪያ ደረጃ ትምህርት ቤት ቢሄዱም ሁለተኛ ደረጃ ግን የሚያጠናቀቁት ግማሽ ያህሉ ናቸው። የካሊፎርኒያ ግዛት በህጋዊ መንገድ አሜሪካ ውስጥ ለመኖር ላልተፈቀደላቸው ስደተኞች ተሰጥተዋል ያላቸውን 17ሺ መንጃ ፈቃዶች ሰረዘ። የትራንስፖርት ቢሮው የካሊፎርኒያ ባለስልጣናት እነዚህ መንጃ ፍቃዶች በህገ ወጥ መንገድ እንዲሁም አደገኛ ለሆኑ ስደተኛ አሽከርካሪዎች እንደተሰጡ አረጋግጠዋል ብሏል። እንዲሁም የመንጃ ፍቃዱ ባለቤቶች ፍቃዳቸው በ60 ቀናት ውስጥ የአገልግሎት ጊዜው እንደሚያበቃ ተናግረዋል። በነሐሴ ወር አሜሪካ ውስጥ በህጋዊ መንገድ የመቆየት ፍቃድ ያልነበረው አንድ የጭነት መኪና አሽከርካሪ በፍሎሪዳ ሶስት ሰዎችን ገጭቶ በመግደሉ የትራምፕ አስተዳደር ህጋዊ ፍቃድ የሌላቸውን ስደተኞች ከንግድ ጭነት ማጓጓዣና አውቶቡስ መንዳት ለመከልከል የሚያደርገውን ጥረት እንዲጨምር ግፊትም አድርጓል። የካሊፎርኒያው አስተዳዳሪ ጋቪን ኒውሶም የአስተዳደሩን መግለጫ ፖለቲካዊ ሲሉም አጣጥለውታል። የትራምፕ አስተዳደር በህገወጥ መንገድ በአገሪቱ ውስጥ ለሚኖሩ ስደተኞች ፍቃድ የሰጡ የካሊፎርኒያና ሌሎች ግዛቶችን ሲተች ቆይቷል። ይህ የግዙፉ ችግር ጫፍ ብቻ ነው ሲሉ የትራንስፖርት ሚኒስትሩ ሼንዱፊ ተናግሯል። ቡድኔ ካሊፎርኒያ እያንዳንዱን ህገወጥ ስደተኛ ከከፊል የጭነት መኪናዎችና ከትምህርት ቤት አውቶቡሶች መሪ ላይ ማንሳቱን እንዲያረጋግጥ ግፊት ማድረጉን ይቀጥላል። በኒው ሶም ጽሕፈት ቤት ፍቃዳቸው እየተሰረዘባቸው ያሉት አሽከርካሪዎች ከፌደራል መንግስት ሕጋዊ የስራ ፍቃድ እንደነበራቸው ተናግሯል። የመንጃ ፍቃዶቹ ትክክለኛ የማብቂያ ጊዜ የሌላቸውና የካሊፎርኒያ ህግን የጣሱ መሆናቸውን የዘገቡት መገናኛ ብዙኃን አንድ ስደተኛ በአሜሪካ ውስጥ ሕጋዊ የመኖሪያ ፍቃዱ እንዳበቃ ወይንም ከማብቃቱ በፊት የአገልግሎት ጊዜ መጠናቀቅ ነበረበትም ብለዋል። የኒውሶም ቃል አቀባይ ብራንደን ሪቻርድስ የትራንስፖርት ቢሮ ኃላፊው ለኤምቲቪ የመንገድ ደንቦች ላይ የሰጡትን ቃለ ምልልስ በመጥቀስ በድጋሚ የሲአን የመንገድ ደህንነቶች ጎዶሎ በመሆናቸው እውነትን ማሳየት ተስኗቸዋል። መሪውን ለማስደሰት በተደረገ ጥረት በቀላሉ ሊረጋገጡ የሚችሉ ሐሰተኛ መረጃዎችን አሰራጭተዋል ብለዋል። በፍሎሪዳ በመኪና አደጋው ሶስት ሰዎች ከሞቱ በኋላም በመስከረም ወር ላይ የንግድ መኪኖችን ለማሽከርከር ስደተኞች መንጃ ፍቃድ እንዳያገኙ የሚያደርግ አዲስ ህጎችን አስተዋውቀዋል። በፍሎሪዳ በመኪና አደጋው ሶስት ሰዎች ከሞቱ በኋላም በመስከረም ወር ላይ ደፊ የንግድ መኪኖችን ለማሽከርከር ስደተኞች መንጃ ፍቃድ እንዳያገኙ የሚያደርግ አዲስ ህጎችንም አስተዋውቀዋል። እንዲሁም ግዛቶች የአመልካቾቹን የስደተኝነት ሁኔታ ከፌዴራል መስሪያ ቤት ቋት ውስጥ እንዲያረጋግጡና ፈቃዶቹ ቢበዛ ለአንድ ዓመት ብቻ የሚያገለግሉ እንዲሆኑም ጠይቀዋል። በአዲሱ ህጎች ላይ ማብራሪያ የሰጠው የትራንስፖርት ቢሮም 97 በመቶ የሚሆኑት በአሁኑ ጊዜ ለግል አገልግሎት የማይውሉ መኪኖች ወይም አሽከርካሪዎች ሺህ ይሆናሉ። በሚቀጥሉት ጥቂት ዓመታት ውስጥም የጭነት መኪና ከማሽከርከር ይወጣሉ ሲል ግምታቸውን አስቀምጠዋል። ነገር ግን በአገሪቱ 38 ሚሊዮን የንግድ መኪና አሽከርካሪዎች እንዳሉ በመጥቀስ ህጎቹን ውስን ኢኮኖሚያዊ ተጽዕኖ እንደሚኖራቸው አምናለው ብለዋል። የፌደራል ይግባኝ ሰሚ ችሎት በዚህ ሳምንት በጭነት መኪና ሹፌሮች የቀረበን ክስ ተከትሎም አዲሱን ህግ እንዲታገድ አድርጓል። የኒውሶን ቢሮ 17ሺህ ፍቃዶች በተሰጡበት ወቅት ደንቦቹ ተፈጻሚ እንዳልሆኑም ገልጿል። የንግድ ተሽከርካሪዎችን ለማሽከርከር የተሰጡ መንጃ ፍቃዶች ላይ የሚደረገው ምርመራ የተጠናቀቀበት ብቸኛው ግዛት ካሊፎርኒያ ነው። አድማጮች ከኢትዮ ሪፖርት ለሰዓቱ የያዝናቸው መረጃዎች ይመስላሉ? በሌሎች መረጃዎች ደግመን እስከምንገናኝ አበ።